ሰላም ሰላም፣ ውድ ቤተሰቦቻችን እንደ ናቸው፣ እግዚአብሔር ይመስገን የሳሚዮ ቤተሰብ ማለት ነው። ዛሬ በድጋሚ እዚህ ተገኝተናል። ባለፈው አይታችኋል፣ ያው ከልጅቷ ጋር እየተፈጠረ ያለውን መጥፎ ነገሮች አይታችኋል። አብዛኞቻችሁ እንደውም በቃ ተቀበላትና አብራችሁኑ ምናምን እያላችሁት ነው። እኔን ደግሞ ባለፈው በጣም ነው ያናደደኝ። በተለይ ደግሞ ቤት ውስጥ ሊያደርግ የፈለገው አጸያፊ ነገር በጣም ያናድዳል። ብዙዎቻችሁም በሱ ተናዳችኋል ማለት ነው፤ እና ለምንድን ነው ሲያንን ሲያደርግ የነበረው ምናምን፣ እኔ አላቅም ብቻ ለምን እንደዛ ሲያደርግ እንደነበረ ማለት ነው፤ እና መጠጥም ሊያጠጣት ሞክሮ ነበር። በእርግጥ ቪዲዮ ላይ ምናምን ስትጠጣ ምናምን አልታየም እና መጠጥ አጠጥሷት ልጅቷም ራሱ የሆነ አንኮንሽስ እየሆነች ነበር። የሆነ ብቻ ራሷን የሆነ ወደ አለማወቅ ውስጥ እየገባችም ነበር። እኛም ስንደርስ እና ገኒም በጣም ተበሳጭታበትና በጣም ተናዳበት ነበረ። በእውነትም ያናድዳል። በጥፋት ላይ ጥፋት እየደረበ ነው ማለት ነው። አንደኛ ነገር ነፍሰ ጡር ከሆነች ሴት ጋራ ግንኙነት ማድረግ በሃይማኖትም አይፈቀድም። ሁለተኛ ነገር ደግሞ የትኛውም ሴት ለምን ሚስት አትሆንም፣ ሚስትም ብትሆን በግዴታ እንደ መድፈር ነው የሚቆጠረው። እና ቤት ስለመጣችለት ብቻ ያልተገባ ነገር ለማድረግ መሞከሩ ጥሩ አልነበረም። እና ዛሬ ብቻ ትንሽ እግዚአብሔር ያቀዝቅዝልን እንጂ ወንድምየው ደውሎልኝ ነበረ። አነጋገሩም ትንሽ ይከብዳል፣ ያወራበት መንገድም ትንሽ ይከብዳል። እና ደርሻለሁ እያለኝ ነበር። እንደውም ወደ ህንፃው ሲገባ አይቼዋለሁ ና እስቲ ለምን እንደፈለገ ምናምን እንትን መጀመሪያ እኔ ጋር ነው የደወለልኝ። ያው አብዛኛውን ነገር እኔ ነኝ አግባብቼ አረጋግቼ ምናምን ስምምነት እንዲፈጠርና ከልጅቷ ጋርም ሰላም እንዲፈጠር ሳሚም እንዲለቀቅ ያደረግኩት እኔ ስለሆንኩኝ መጀመሪያ የደወለልኝ እኔ ጋር ነው ማለት ነው። እና እንደውም ደርሷል እና ቤተሰቦች፣ እንዴት ነው? ሰላም አለን። እግዚአብሔር ሁሉ ሰላም አለን እንትን አይ ቆይ፣ ዝም ብዬ እዚህ ጋ እኮ አንዳንድ ነገሮችን እያወሯቸው ስለነበረ ምን ነበረ ግን፣ ችግር አለ ማለት ለምን ነበረ? ለምንደ የፈለግከኝ እና ደግሞ ለምንድን ነው እነሱ ጋር እንድንሄድ የፈለግከው? ችግር አለ ሰላም ነው ስለዚህ ምን የሆን ነገር የለም። ብዙ እንትን እኔን አናግረኝ ግን እኔ ከመግባታችን በፊት እኔም ብታወራኝ አሪፍ። ከእኔ ጋር ማውራታችን መጨረስ እኔ እነግራቸዋለሁ። ግን ተረጋጋ፣ ትልቅ ሰው ናቸው። ሳሚም ደግሞ አንዳንድ የሚሰጥ የሚሰጥመል ስለናድዘ ይችላል፣ እና ተረጋጋ። ብዙ እንትን አትበል። በመናለ ምን የሚመጣ ነገር የለም። ችግር ካለ ግን ለእኔ ቀድመህ ብትነግረኝ አሪፍ ነበር። ላይኖሩም ይችላሉ። ቤት ምንድን ነው ሰላም ነው? ግን እንዴት ነሽ? አ፣ ሰላም ነው። እንትን ላወራችሁ እፈልጋለሁ ብሎ ሳሚ ነው። ሳሚ ከመምጣቱ በፊት ማውራት እንችላለን። እኛ እኛ ማውራት ልጁ ፍለፊት እያየሁት ቁጭ ወይስ ትገናለች እ የተፈጠረ ነገር ካለ ንገረን እና ከዛ በኋላ እሱ ይመጣል። ችግር የለውም። ምንም ያልተፈጠረ ነገር የለውም። ምንድን ነው ደግሞ ያውቃል እኮ ሁሉም ያውቃል። እእ ደህና ናት። ለምን አጠሩትም? ልጁ እሱ ቆይ ከመምጣቱ በፊት ብዙ ደሞ እንትን እንዳይፈጠር ይሆናል። የሚፈጠር ነገር የለም። ነገር ሰርቶ ምን አድርጎ ነው ከዛ ወዲህ ሄዶ ነበር። እንግዲህ እኔ ምን አውቃለሁ? እነሱ ሁለቱ ይታወቃሉ፣ ግን እኔ ያየሁት ነገር የለም። የት ነው አሁን ያለው ነው ዝግጅት ቤት ውስጥ አብሮ መሆን። ስማ፣ አዳምጠኝ

እሱ ላይ አናግርህ ፈልጎ ነው። ቆይ አሁን እናንተ ሁለታችሁ ከማውራታችሁ በፊት በተራ በተራ እምታወሩ፣ ዝም በል። ሳንቲም አትንቀለቀለም እዚህ ስቸኩል ስትንቀለቀል ባነጋገር ልክ ባለመሆን ስንት ሰዓት አመጣህብን? ልጅ መጣባት ልጅ ነው ካመጣ በኋላ ደግሞ ልጅን እንኳን አላመንክም። በስነስርዓት እንደገና እሷም ነገሮችን ለማስተካከል ስትሞክር

ልጅቷ ድንገት ይህንም ያክል ሻንጣ ይዘሽ አትግቢ፣ ላይቀበልሽ ይችላል፣ ብዙ ጣጣ ሊፈጠር ይችላል ስላት፣ ቁምሳጥን የሚያክል ሻንጣ ይዛ ካልገባ አለች። ከዛ ገባች። እራሱ መለሳት። ያኮ የሚገርም ነገር አይደለም። ራሷን ማስከበር ያለባትም እሷ ነች። ሴት ልጅ አለች። እንዴ እንዴ፣ እኔ እሱን አላወኩም፣ መምጣቷንም አላወኩም አልኩ።

እቴ እኮ ነች። እንደ እኔ እኮ ዘመድ አዝማን ሊኖረኝ ይችላል እንዴ? አንተ ለህት እንደምትቆረቆረ የመጣበትን ያውራ። እኔ እኔ ምንድን ነው የፈለግኩት? ምን ያልፈለግኩታል? ያደረግከውን ነገራቸው፣ እና እስቲ ማን እንደሚያዝን ከኔና ከነሱ ልዲን አይላቸውም። ሰው አደላችሁ? ምንና ሰው አይደለም። ይቅርታ መጠየቅ አለብን እዚህ ቤት ውስጥ ለምን አስነግራቸውም? ያደረገው አንተ አላጠፋው ማለት እኮ ጭራሽ መጠጣት ሌላ ነገር ታደርጋታል። ማይሆን ነገር ያውቃል። ለምን አይነግራችሁም? ጥፋት ነው እሱ ጥፋት ነው አይደለም። አንተ አንተ ነው የምታወራው

እንደዚህ አጣው ያው እንደ ትልቅ ሰው እኔ ምን ቦታ አንድ ሴት አንተ ጋር አልጋ ላይ ብትወጣ ፍቃዷን እና ሀሳቧን መቀየር የሆነ በግድ ለማድረግ ብትል በኢትዮጵያ ሕግ እንደ መድፈር ነው የሚቆጠር። ለዚማ ተንበርክከን ይቅርታ። ሲጀመር የራሱ እህትና ጥፋተኛ፣ ታውቃለህ አይደለ? ልጁንም አላመንኩም የዛኔ ሲ ነበር አይደል? አላመንኩም። ሲቀጥል ደግሞ ይቅርታ

እዚህ መታ እራሷን አትሰጣጣ ነበር። መጀመሪያም ደግሞ ከብዙ ወንዶች ጋር ግንኙነት ነበራት። አሁን ስላረገ እንዴት ነው? እሱን እየነገርኩት እኮ ነው፣ የእህቱን ነገር እየነገርኩት ነው። ልክስክስ ልክስክስ እንደሆነች እየነገርኩት ነው። እና ስጠጣ ምን ላድርግ? በፊት እርጉዝ አጣለች። እኔ ለምን አውቃለሁ እርጉዝ እንደሆነች

ልጅቷ ሳምንቱን ሙሉ ታማለች። እንኳን ልጅቷ ሆዳ ውስጥ ያለውን ስራ ሲሆነ ነገር ቢሆን ለሚመለከተው አካል ምንድን ነው ምትነግያቸዋል? ምንድን ነው ምትለው? ግልጽ አርገላችሁም እና የምጨርሳችሁ እንኳን እሷ ማለት ነው ሆዳ ውስጥ ያለ የሆነ ነገር ግልጽ አይናገርም።

ለማስወረድ ምናምን በመድኃኒት ብትሞክር፣ እሷ ሳታ ትሞታለች። ለምንድነው የምትሞተው? ከአራት ወር በላይ ስለሆነ ትሞታለች።

ጭራሽ መድኃኒት አጠጣኝ እና ምን እያለ ነው እሱ። እኔ ምን አቅለት አለው እንደገባኝም ደውላላት እና ምን ላይ እንዳለች እኔ ስደውል ለምሳሌ ስልክ አታነሳም በባለፈው እኔ ክስ ምናምን እንዳትመስይ ሌላ ነገር እንትን እንዳትዪ ብዬ ልደውልላት ስልክ አታነሳውም። እኔ ልጅቷን፣ ህፃኑን እቀበላለሁ ስትወልጂ አልኩህ። በዚህ ተስማማን። አሁን ደግሞ ምንድን ነው የሚያወራው? እግዚአብሔርን በኋላ ተጣርቶ ይሄ ነገር አድርገህ ከሆነ የመጨረሻ ድንጋይ ነው።

ሁለታችሁ ብትሆኑ ለምን በኋላ የሆነ ጭቅጭቅ እንዳይፈጠር ስምምነት ለመፍጠርና ተነጋግሮ ነገሮችን ለመፍታት ነው። ዛሬ ላይ አንተ ጭራሽ ወንጀል ደጋግመህ እየሰራ ማለት ነው። እኔንም ጣጣውስ ልታስገባኝ ነው። እኔ እንደውም ከእንግዲህ ከፈለ እኮ ሰውዬው ሁላችሁ ሁላችንም ላይ ዛት ደግሞ መድኃኒት አጠጥታት ከሆነ ማለት ነው። እመነኝ ረሳ እግዚአብሔር እናንተ የከፋ ዞ አሁን ጭ